ውስጥ ልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችን እነሆ ጀምሯል። አዳዲስና ወቅታዊ መረጃዎች ማስደመጥ ጀምረዋል። በቅድሚያ አርዕስተ ዜናዎችን እነግራችኋለን፣ አብራችሁን ቆዩ። ጦር እንቅስቃሴ ጀምሯል። ወዴትስ ነው እያደረገ የሚለውንም በዝርዝር የምንመለስበት ይሆናል። ግለሰቦችንና ቡድኖችን ተቋማትንና ሀገራትን ኢላማ የሚያደርገው ሞሳድ ማን ነው? ሞሳድ መቼ ተጀመረ? ሞሳድ እንዴት ይሰራል? የሚለውንም በዝርዝር እንመጣበታለን። ወደ ዕለቱ ዝርዝር ዜናዎች እናመራለን። የኤርትራ ጦር እንቅስቃሴ ጀምረዋል። የኤርትራ ሰራዊት 51ኛው 72ኛውና 65ኛው ክፍለ ጦር ትናንት በአስመሪያ ዙሪያ ተነስቶ ወደ መረብና ባድመ የትግራይ ድንበር እየገባ ሲሆን 525ኛውና 91ኛው ብርጌድ እና ደቡብ ኮማንዶ ወደ ባድመና አሰብ መስመር እየገባ ይገኛል ተብሏል። ግለሰቦችና ቡድኖችን ተቋማትንና ሀገራትን ኢላማ የሚያደርገው ሞሳድ ማን ነው? ሞሳድ መቼ ተጀመረ? ከእስራኤል ጋር የተመሰረተው ሞሳድ በመላው ዓለም ላይ ሞሳድ በሚል ስም የሚታወቀው የስለላ ድርጅት የተቋቋመው እስራኤል በመካከለኛው ምስራቅ ውስጥ እንደ ሀገር ከተመሰረተች ከወራት በኋላ እንደ አውሮፓ አቆጣጠር 1949 ነው። ይህም በብሪታንያ የሞግዚት አስተዳደር ስር በነበረችበት ጊዜ የአይሁዳን ወታደራ ኃይል የሆነው ሀጋናህ የመረጃ ክንፍ መሰረት አድርጎ በወቅቱ የእስራኤል መሪ በዴቪድ ቢን ጎሪዮን አማካኝነት የተመሰረተ ሞሳድ ይፋዊ መጠሪያው የስለላና ልዩ ተልእኮች ተቋም በሚል ነበር። የስለላ ተቋሙ ዋነኛ ዓላማው መረጃ መሰብሰብና ስጋቶችን ማክሸፍ እና እንዲሁም የእስራኤልን የአይሁዶች ሕዝብ ደህንነት ማረጋገጥ መሆኑ ድረገጹ ያመለክታል። ይህንንም ለማሳካት ሞሳድ በውጭ ሀገራት የሚካሄዱ ሚስጥራዊ ተግባራትን በማይታወቅ ሁኔታ እና በድፍረትና በጥበብ መከወን የሚችል ምርጥ የሚባሉ አባላት እንዳሉት ይጠቅሳል። ምንም እንኳ ሞሳድ በዓለም ዙሪያ የሚታወቀው የእስራኤል የስለላ ክንፍ ቢሆንም በሀገሪቱ ላይ ያለው ብቸኛ የደህንነት ተቋም ግን አይደለም። ሞሳድ ዓለም አቀፋዊ ተልዕኮችን ሲፈጽም፣ ሽምቤት በሚባለው መስሪያ ቤት ደግሞ በእስራኤል ውስጥ የደህንነት ስራን ያከናውናል። በተጨማሪም አማን የሚባለው የስለላ ተቋም ደግሞ ወታደራዊ የደህንነት ቡድን ነው። ሞሳድ አባላትና ሁሉም እንቅስቃሴ ሚስጥራዊ ሲሆን እንደ አውሮፓውያን አቆጣጠር ዘጠናዎቹ ድረስም ተቋሙ የሚመራው ሰዎች ማንነት በይፋ አይታወቁ ነበር። በኋላ ግን የተቋሙ ዳይሬክተር ማንነት በመገናኛ ብዙኃን በመገለጽ በመጀመሩ አለም ያውቃቸው ጀመር። በእስራኤል ካሉ ከፍተኛ ወታደራዊና የደህንነት ተቋም የተለየ ሞሳድ ዋና ኃላፊ ያለምንም መንግስታዊና የሀገሪቱ ከፍተኛ ባለስልጣን አካል ይሁንታ ሳያስፈልገው በጠቅላይ ሚኒስትሩ በቀጥታ ይሾማል። በዚህም በተቃራኒ የእስራኤል ጦር ኃይሎች ኢታማዦር ሹም እንዲሁም የሽምቤት ኃላፊ ግን በሀገሪቱ ምክር ቤት በኩል ነው ሹመት የሚጸድቀው። ከእስራኤል ከምስረታ በኋላና በፊት ለአይሁዳውያን ደህንነት ስጋት የነበሩ እንዲሁም የሆኑ አካላትን ኢላማ ያደረገው ሞሳድ በተከታታይ ያካሄዳቸው ውስብስብ ሚስጥሮች ኦፕሬሽኖች ታዋቂነት እንዲያገኝ ከማድረጉም በላይ የዓለም መነጋገሪያ እንዲሆን አድርጎታል። ለበርካታ አይሁዳውያን ሞት ተጠያቂ ነው የተባለው የናዚ የጦር መኮንን አዶልፍ ሄክማንን ለአመታት በተደበቀበት አርጀንቲና በስውር በማስመጣት ለፍርድ እንዲቀርብ የተደረገው በሞሳድ ወኪሎች ሚስጥር ዘመቻ ነው። ጀርመን ሚዮኒክ ውስጥ የተካሄደው የኦሎምፒክ ውድድ ምድር ላይ የእስራኤል አትሌቶች አግተው በመግደል እጃቸው አለበት የተባሉ ቢያንስ ሰባት የፍልስጤማውያን ቡድን አባላትን በተለያዩ የአውሮፓ ሀገራ ውስጥ ለአመታት ካሉበት አድኖ አንድ ባንድ አጥፍቷቸዋል። በተጨማሪም ከመስረታው ጀምሮ እስካሁን ድረስ ዋነኛ የእስራኤል ጠላቶች ናቸው ከሚላው የፍልስጤምና ሌሎች የመካከለኛው ምስራቅ ታጣቂ ቡድኖች መሪዎች ግድያ ጋር በተያዘ ሞሳድ ስም አብሮ ይነሳል። እነዚህ ኦፕሬሽኖች ውስብስብ የሚሆኑት የሚፈጽሙት ከእስራኤል ግዛት ውጭ በአውሮፓና፣ በመካከለኛው ምስራቅ፣ በሰሜን አፍሪካ ውስጥ መሆናቸው ነው። እንዲሁም የእስራኤል መንግስትም ሆነ የስለላ ተቋማት ስለተወሰዱት እርምጃ ማስተባበያ ሆነ ማረጋገጫን ብዛም ሲሰጡ አይታዩም። የእስራኤል የውጭ የስለላ ተቋም ሞሳድ የአሜሪካ ሲአይኤ ና ዩናይትድ ኪንግደም ኤምሲክስ አቻ ቢሆኑም በሀገሪቱ መንግስት የተሰጠው ስልጣን ግን ከሁሉም ሰፋ ያለ ነው። የቢቢሲ የደህንነት ዘጋቢ ፍራንክ ጋርደን ሲጠቅሱት በዚህም ከሲአይ እና ከኤምአይ ሲክስ በተለያዩ የሞሳድ ዓለም አቀፋዊ ደረጃ የሚያካሂደው ስለላና ሚስጥራዊ ዘመቻ ባሻገር ቁልፍ ዲፕሎማሲያዊ ሚና ለሀገሩ ይጫወታል። በተለይ ከሙስሊም ሀገራት ጋር እስራኤል ያላት ግንኙነት እንዲሻሻል ላለፉት ዓመታት በተደረጉ ጥረት ውስጥ የተቋመው ሚና ተጠቃሽ ነው። እስራኤል ፖለቲከኛ ዳኒ ያቶም እንደሚሉ ከሆነ ከሞሮኮና ከሌሎች የሰሜን አፍሪካ አገራት ጋር እስራኤል ያላት ግንኙነት ለማሻሻል የተደረገው ጥረት የተመራው በሞሳድ ነበር። ሞሳድ በስለላና አሻጥርና ግድያ ይታወቃል። በዚህም ሞሳድ ጥቃትና አሻጥሮች መሬት ላይ በበየነ መረት በመፈጸም ይታወቃል። ባለፉት ዓመታትና ጊዜዎች በሊባኖስ ከተፈጸሙት በሺህ የሚቆጠሩ ትንንሽ ነገሮች አደገኛ ፍንዳታ ጀርባ በርካታ የእስራኤል እጆች አሉበት ብለው ያምናሉ። ምክንያቱም ደግሞ እንዲህ ያለውን የረቀቀና የተቀነባበረ ጥቃት በዓለም ላይ ከሀገሪቱ የስለላ ድርጅት ሞሳድ ውስጥ ማንም ይፈጽመዋል ተብሎ ስለማያስብ ነው። ፍንዳታዎቹ በዋናነት ኢላማ ያደረገው በኢራን የሚደገፈውና እስራኤል መሪዎችን እንዲሁም አባላቶች እያሳደደች የምትገልጽበት ሂዝቦላ መሆኑን እንዲሁም በመገናኛ መሳሪያ የተጠመዱ ፈንጂ መሆናቸውን ድርጊቱ የእስራኤል የስለላ ተቋም ሞሳድ መሆኑን አፋቸውን ሞልተው ይናገራሉ። በመካከለኛው ምስራቅ ውስጥ ጠላት ብዙ የሆነችው እስራኤል በዙሪያ ያሉ ሀገራት በይፋ ሊያጠቋት ባይነሱም እንኳ በአካባቢ የሚንቀሳቀሱ ፈርጣማ ታጣቂ ቡድኖች ባገኟት አጋጣሚ ሁሉ ኢላማ ያደርጓታል። ሀገሪቱ ላይም ቢሆን እምነት ስለሌላት ጓዶቿ ድረስ በመግባት መረጃ በመሰብሰብ አልፋ ጥቃትና ግድያ ትፈጽማለች ይህም ሁሉ የተሸከመው ደግሞ ኃያሉ የስለላ ድርጅት ሞሳድ ነው። የስለላ ተቋሙ ከእስራኤል ወታደራዊ ተቋም ባልተናነሰ አገሪቱ ደህንነት ለመጠበቅ ጉልህ ሚና አለው። ሞሳድ መቼ ተመሰረተ? አቅሙስ ምን ያህል ነው? በመላው ዓለምስ በተለይ በመካከለኛው ዓለም ላይ ለምን የሚፈራ ተቋም ሆነ? የእስራኤል መንግስት ባለፈው አመታት ወደ ሶስት ቢሊዮን ዶላር የሚጠጋ በጀት የሚመድብለት እና በአሁኑ ጊዜ ሰባት ሺህ የሚደርሱ ሰራተኞች ያሉት ሞሳድ የሚያከናውነው የደህንነት እና የስለላ ስራ ብቃት ባለማችን ከአሜሪካ ሲአይ ቀጥሎ ሁለተኛ የስለላ ተቋም እንደሆነ ይነገርለታል። ስራው ሰማኒያ አባላት የጀመረው ሞሳድ ከባድ የሚባሉ ተልእኮች እና በአደገኛ ሁኔታ ውስጥ በመፈጸም አድናቆት በማግኘት መነጋገሪያ ከመሆን ባሻገር በርካታ ቡድን ተልእኮችና ታሪኮችና መጽሐፍ ፊልሞች ተቀይረዋል። ማሪም ብዙ የስለላ ፊልሞችን መጽሐፍ ሞሳድ መሰረት አድርገው ተደርሰዋል። ሞሳድ ኢላማ የሚያደርገው ግለሰቦችና ቡድኖች ብቻ ሳይሆን አገራትንም ጭምር ነው። በተለይ ደግሞ እስራኤል ከከበቧት አረብ ሀገራት ውስጥ የሚካሄደው አሰጊ እንቅስቃሴ ለመከታተል አስፈላጊ ሲሆን ደግሞ እርምጃ በመውሰድ ስሙ ይነሳል። ከዚህም ባለፈ ጥቂት አስር ዓመታት ውስጥ ተቋሙ እስራኤል ጠላት ናት በሚሉ ጎረቤት ሀገራት ውስጥ የተለያዩ የስለላ ተግባራትን በመፈጸም ያልታሰቡ ዘመቻዎችን አካሂዷል። በሀገራት ውስጥ እስራኤል ሽብርተኞች የምትላቸውን ድርጅት መሪዎች ላይ ግድያ በመፈጸም ሳይንሳዊና ወታደራዊ ተቋማቶችን እንዲያሰናከል አሻጥር መስራት፣ መንግስትን ከሚቃወሙ የጎሳ ወይም የፖለቲካ ቡድኖች ግንኙነት በመፍጠር ማሴር ጨምሮ ሞሳድ እስራኤል ጥቅምና ድህንነት ለማስጠበቅ የተለያዩ ተግባራትን ፈጽሟል። በምትችልበት ስፍራ ሁሉ ወዳጅ ለማፍራት ጥረት እናደርጋለን የሚለው የቀድሞ የሞሳድ አባል ኤልሃል ሳፍሪ፣ እሱም የኢራኑን ሳዳም ሁሴን በመቃወም ይዋጉ የነበረው ኩርድ ኃይሎችን ለመደገፍ ይሰራ እንደነበር ከዓመታት በፊት ለቢቢሲ ተናግሮ ነበር። ና ሻጥር በሚመለከት የቀድሞ የሞሳድ ዳይሬክተር ዮሲ ሆን ከሶስት ዓመታት በፊት እንዳረጋገጡ ተቋሙ እንደ አውሮፓ አቆጣጠር 2018 የኢራን የኒውክሌር ፕሮግራም በተመለከተ በሺ የሚቆጠሩ ሰነዶች ዝርፊያ ጀርባ ሞሳድ እንደነበር አምነዋል። በተጨማሪም ናታዝ በተሰኘው የኢራን የኒውክሌር ማዕከል ላይ በተፈጸሙ የበየነ መረብ ጥቃት እንዲሁም ሞሲን ፋዚ ፋዚዲህ የተባሉ ዋነኛ የሀገሪቱ የኒውክሌር ሳይንቲስት ላይ 2020 በተፈጸመ ግድያ ውስጥ ሞሳድ ወኪሎች መሳተፋቸውን ኃላፊው ፍንጭ ሰጥተዋል። አሁን በቅርቡ በዋና ከተማ ቴህራን ባልታሰበ ሁኔታ ከተገደሉት የሃማስ መሪ እስራኤል ሀኒየ ግድያ ጋር በተያያዘ ኢራን መንግስት ሞሳድ በተጠያቂነት ቢከስም እስራኤል ግን ኃላፊነቱን አልወሰደችም። ይህንና ሌሎች ከዚህ በፊት የተፈጸሙ ጥቃቶች መሰረት በማድረግ ነው አሁን ሊባኖስ ውስጥ በሺህ የሚቆጠሩ ግንኙነት መሳሪያ በረቂቅ መንገድ ከተጠመዱ ፈንጆች ፍንዳታ በተያያዘ በርካታ የእስራኤል የስለላ ድርጅት ተቋም ስም ያነሱት ይባላል። እስራኤል ደህንነት ጥቅም መሰረት አድርጎ የተመሰረተ ገደብ የለሽ ስልጣን በመጠቀም መውሰድ በተለያዩ ሀገራት የሚወስደው እርምጃ በሀገሪቱ መንግስት ዲፕሎማሲያዊ ጨና ውግዘት፣ እንዲሁም ከሀገሪቱ ጋር ያለው ግንኙነት መበላሸት አስከትሏል። ለምሳሌ አርጀንቲና ባለስልጣናት እውቅና ውጭ በድብቅ ታፍኖ ከሀገሪቱ እንደወጣ የተደረገው የናዚ የጦር መኮንን አዶልፍ ሄክማን ጉዳይ በእስራኤልና በደቡብ አሜሪካ ሀገራት መካከል ከባድ ዲፕሎማሲያዊ ውዝግብ አስከትሎ ነበር። በማዮክ ኦሎምፒክ የእስራኤል አትሌቶች ግድያ ለመቀበል ሞሳድ በአካሄደው ዘመቻ መካከል አንድ ሆቴል ሰራተኛ በስህተት ፍልስጤን ቡድን አባል ነው በሚል ኖርዌይ ውስጥ በመገደሉ የእስራኤልን ምዕራብ ጋር ባላ ግንኙነት ችግር አስከትሏል። ሌሎች የእስራኤል በይፋ የደህንነት ተቋም እርምጃ ናቸው ባላቸው እና የስለላ ዘመቻ እርምጃ ምክንያት ሀገራዊ ቁጣቸውን እንዲሁም ተቃውሟቸውን ቢገልጹ ሞሳድ የተሰጠው ዓላማ ከመፈጸም ወደኋላ አላለም። በተጨማሪም እርምጃዎቹ ምንም አይነት ተቃውሞና ውግዘት ቢያስከትሉም ውጤቱ የእስራኤልና የይሁዳን ጥቅምና ደህንነት የሚያስጠብቅ መሆን እምብዛም ትኩረት አልሰጠውም። ውጤቱ መንገዱ ይወስነዋል እንደሚባለው በምን መልኩ ቢሆን የሚፈልገው ውጤት ማምጣት የሞሳድ ዋነኛው ግቡ ነው። ሞሳድ ምንም የሚገድበው ነገር እንደለ የሚናገረው ስለ አንዮስ ማሊዮን እስከ ሰማይ ጥግ ድረስ በመጓዝ ይችላል ሲል ለቢቢሲ ዘግቧል። ጨምሮ ሞሳድ ወዳጅ ሀገራት ተነኩሱትም በግዛታቸው ውስጥ ወንጀል ቢፈጸምም ዓለም አቀፋዊና ሀገር አቀፋዊ ጥሰት ቢጥስም የእስራኤል ደህንነት ለማስጠበቅ መደረግ ያለበት እንደሆነ ይታመናል ይላሉ። በሞሳድ ዙሪያ የሚያጠነጥነውና ስፓይንስ ኦፍ ሆሎስክ የተባለው መጽሐፍ ደራሲ ዮሲ እንደሚለው ምን ያህል የስለላ ተቋም ሀገርና መንግስታት የሚያስቆጣ ድርጊት በግዛታቸው ቢፈጽምም አገራ ጉዳዩ አጥብቀው አይገፉበትም። በናዚ በተፈጸመው የአይሁዶች የዘር ጭፍጨፋ ምክንያት የተፈጠረውን ሀሴኔትና እስራኤል ትንሽ ሀገር ከመሆ ከተነሳ ሞሳድ ገደብ የለሽ እርምጃን በዛም ተጠያቂነት ሳያስከትሉ በዚያው ይቀራል ይላሉ። ነገር ግን ከተወሰኑ የሞሳድ ዘመቻዎች የሊባኖስ ፍንዳታና ና በኢራን የሐማስ መሪ ግድያ ጨምሮ የሚጠቀሱት እስካለንበት ዘመን ድረስ እስራኤል ተቋማት፣ የስለላ ተቋማት አማካኝ የተፈጸሙ ጉልህ ኦፕሬሽን በተመለከተ የእስራኤል ባለስልጣን ማረጋገጫ ሆነ ማስተባበያም ለመስጠት አይፈቅዱም። ለእነዚህ የደህንነት ባለሙያዎች እንዲሁም ጉዳት የደረሰባቸው ወገኖች እስራኤልና ሞሳድ ተጠያቂ ከማድረግ ባሻገር ክስተቶቹ